ሰላም ጤና ይስጥልኝ። ውድ የጉድ ቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣችሁላለሁ። ምንም እንኳን ያው በሰላም ባይሆንም የተገናኘንበት እንግዲህ እንኳን ደህና መጣችሁ ላችኋለሁ። ሁላችንም አዝነናል። ብዙ እናቶች ኢንቦክስ ቮይስ ሜል ልከውልኛል። በጣም አዝነዋል፣ አልቅሰዋል፣ በጣም ብዙ ነገር እኔም አዝኛለው። ተጎድ ማለት ዛሬ ብቻ ሳይሆን ስለ ቤቲ ማውራት ከጀመርኩኝ አይ ቲንክ ክሪስመስ ኢቭ ይመስለኛል። ከዛ ሰዓት ጀምሮ ኢሞሽናሊ እኔ ላይም ተጽዕኖ አሳድሯል የቤቲ ሁኔታ። እና ሁላችንም አዝነናል። ዓላማችንም ይሄ ችግር እንዳይመጣ ነበረ። ይህንን ችግር ላለማየት ነበረ፣ ለመከላከል የሞከር ነው። ፕሊስ ኮንታክት አድርጊ፣ መፍትሄዎች ይፈለጉ ያልንበት ምክንያት ይሄ ነገር እንዳይፈጠር ነው። አሁን ለመውቀስ አይደለም። በጭራሽ እኔ ሰው ሰውን አልወቅስም። ሁላችንም የምናየው አመለካከት ይኖረናል፣ እውቀታችን በደረስንበት ነው። እንግዲህ መጽሐፉ የሚለው ሰው ሁሉ በደረሰበት ይመላለስ ነው የሚለው። የኔ እውቀት የቤት እውቀት አይደለም፣ የቤት እውቀት የኔ እውቀት አይደለም፣ የማንም ሰው እውቀት የሰው እውቀት አይደለም። ግን ብልህ ደግሞ ከሰው ይማራል ነው እና እንግዲህ ቤቲ በራሷ መማር ወዳለች እየወቀስኳት አይደለም። ብዙ ኮመንቶች አይቻለው ስት አልሰማ ብላ ቅብርጥሶ ምናምን የሚል ነው። ማንም ሰው ቤቲን መውቀስ የለበትም። ያ ጥፋት ያ አጥፍቶ የማያውቅ ሰው ካለ በህይወቱ ቀጥ ለጥ ብሎ ህይወቱ ፐርፌክት የሆነ ሰው ካለ ወጥቶ ቤቲን መውቀስ ይችላል። ግን እንድትጸጸት ይበላት የእጇ ነው ምናምን ባትሉ መርጣለው። ምክንያቱም እሱ የሚጠቅም ነገር አይደለም። ሁለተኛ ደግሞ እኛ ወቃሾች መሆን አንችልም። ማንም ማንም መውቀስ አይችልም። እና ዛሬ እንድትወቅሷት አይደለም። አልሰማ ብላ ምናምን የሚለውን ፕሊስ፣ ኮመንት ካደረጋችሁ እንደዛ ብላችሁ ዴሊት አድርጉት፣ ይሄዳችሁ ማለት ነው። ፕሊስ። ነገም እናንተ ላይ የሆነ ነገር ቢፈጠር እንዲህ ሲባል እንደዚህ ስትባል እንደዚህ ስትባል እንደዚህ ስትባል ብሎ ዞሮ እናንተ ላይ ይመጣ። ዛሬ የሰራችሁት ነገ ይጠብቃችኋል። እና ፕሊስ እንደዚህ ብላችሁ ኮመንት ያደረጋችሁ ሰዎች ይበላት የእጇ ነው፣ አልሰማን ብላ ነው ስትለመን ምናምን ብላችሁ ኮመንት ያደረጋችሁ ሰዎች ሂዱና ዴይሊት አድርጉት፣ አሁኑ ነው ፕሊስ። እና ፕሊስ ወቃሽ አትሆኑ፣ ከመወቀስ እግዚአብሔር ያድናችሁ፣ ከጸጸት እግዚአብሔር ያድናችሁ የምታምኑት አምላክ ፈጣሪ ከጸጸት እናንተ ነው የሚያደራቸው ሰው ከመወቀስ እንዲህ አልብል ተብሎ እንዲህ አልሆንም ብሎ አትባሉ እና ይሄ የሚጀምረው ምንድን ነው ሄዳችሁ የጻፋችሁትን ኮመንት ይበላት ይበላት ምናምን ያላችሁትን የወቀሳችኋትን አሁኑኑ ሄዳችሁ ዴሊት አድርጉ በቃ እና እኔ ቤቲን ማንም ሰው እንዲወቅሳት አልፈልግም እኔም አልወቅሳትም ዛሬም ለወቅሳት አይደለም የመጣሁትኝ የምታልፍበት መከራ በቂ ነው እኔ ያመኛል ያስጨንቀኛል የእሷ ነገር አልወቅሳትም አልሰማኝ ብላ ነው አልልም ችግሩን ለመከላከል ነበረ የሞከር ነው ችግሩ እኛን ቀድሞናል በቃ ስለዚህ አሁን ደግሞ የተሻለ መፍትሄ ለመፈለግ እንጂ ለመወቃቀስ አይደለም እዚህ ጋር የመጣሁት እና እናንተ ወቃሾች ሂዱና ፕሊስ ዴሊት አድርጉ። ዴሊት የሚባል ነገር ፈጥሮልናል ቴክኖሎጂ። ሄዳችሁ ዴሊት አድርጉ የጻፋችሁትን ኮመንት ማለት ነው። ሌላ በጣም አስቸኳይ መልእክት ለቤቲ ፕሊስ እንዲደርሳት ሼር አድርጉልኝ። አስቸኳይ መልእክት ቤቲ፣ ወተሽ መልስ እንድሰጭኝ አይደለም ስልክም እንድትደውይልኝ አይደለም፣ ኢሜይልም እንድታደረግልኝ አይደለም። እዚ ጋር አሁን የምነግርሽ ነገር ማለት ነው። ፕሊዝ ይህንን በተመለከተ ቪዲዮም ቲክቶክም ምንም ነገር እንዳትሰሪ፣ ምንም ነገር ኢንፎርሜሽንም እንዳታወጪ። አሁን የምጠይቅሽን ጥያቄ ለራስሹ መልሰሽ ለራስሹ መልስ ሰትሽ በተግባር እንድታደረግ ይህን ጥያቄ የምጠይቅሽ የኔ እህት ቤቲ፣ ልጅሽ በስንት ሰዓት ነው የተወሰደችው? ፍራይዴይ ይመስለኛል። ምክንያቱም ቅዳሜ ነው ይሄ። እኔ ስራ ነበርኩኝ ያየሁትኝ። አይ ቲንክ ላንች ብሬክ ላይ ነው መሰለኝ ያየሁትኝ እና ስንት ሰዓት ነው ልጅሽ የተወሰደችው? ስትወሰድ ወረቀት ሰጥተውሻል ወይ? የኮርት ኦርደር አላቸው ወይ? ያ ኮርት ኦርደር ምን ይላል? ፕሊስ የምታምኙው በደንብ እንግሊዘኛ ሊተረጉም የሚችልሽን ሰው ያንን ወረቀት አስነብቢ። ምክንያቱም እዛ ወረቀት የኮርት ኦርደር ካለው ወረቀት ከተቀበልሽ የኬዝ ወርከሮቹ ስም እና አድራሻ ይኖርበታል። በእርግጥ ግዴታም መኖር አለበት። ሰው እሱን ወረቀት ኢሚዲየትሊ እኔ ዛሬ እሁድ ከምሽቱ ባንቺ ምናልባት አራት ሰዓት በአማርኛ ወይም ቴን ኦክሎክ ወይም ናይን ኦክሎክ ይሆናል። ፕሊስ ይሄንን ነገር ቀስቀሳችሁም ቢሆን ደውላችሁም ቢሆን በምንም ቢሆን ንገሯት። ነገ ኢሚዲየትሊ ቢሮአቸውን ሲከፍቱ ሺ ሃስ ቱ ጎ ን ኮንታክት ዜም ሄደሽ የኬዝ ወርከሩን ስም ይዘሽ ማግኘት አለብሽ ከቻልሽ እዛው እኔ ቋንቋ አልችልም ብለሽ አስተርጓሚ ጠይቂ። ኬዝ ወርከሮች አላቸው፣ በስልክ አስተርጓሚ አላቸው። አጠገባቸው ሊኖር ይችላል፣ ምክንያቱም ሎስ አንጀለስ ብዙ አበሻ ስለሚገኝ። ግን እንደዚህ ሶሻል ሰርቪስ ሆስፒታሎች፣ ኢቨን የዛኑ ቋንቋ ተናጋሪ እዛው በአካል ፊዚካሊ ባይኖራቸው ስልክ አለ በስልክ አንቻልሽውን ነገር ወይንም ጉዳዩን የሚያብራራልሽ ኢንተርፕሬተር አለ። ያንን ወረቀት ይዘሽ ሄደሽ ኬዝ ወርከሩን፣ ኬዝ ወርከሯን ወይንም ወረቀቱ ላይ የሚለውን ሰው ኢሚዲየትሊ ነገውኑ፣ ሰኞ ሄደሽ አናግሪ በአስተርጓሚ ኦኬ እና ምንም አይነት ወረቀት እንዳትፈርሚ፣ ሳይገባሽ ምንም ነገር እንዳትፈርሚ። ምናልባት አላቅም ያንችን ኬዝ እነዚህ ሰዎች የኮርት ኦርደር ከሌላቸው ዝም ብለው ከመጡ በሚቀጥለው ቢዝነስ ደይ ዊች ዝ መንዴ ወይም ሰቨንቲቱ ሃወር፣ የየስቴቱ ሕግ ይለያያል፣ ኮርት ልትቀርቢ ትችያለሽ። ኮርትም አንቺ ኢንተርፕሬተር እንደሚያስፈልግሽ ጠይቂ፣ ጠበቃ እንደሚያስፈልግሽም ጠይቂ። ጀጁን ነው የምጠይቅ እዛው ፍርድ ቤት አይኒድ ኢንተርፕሬተር አይኒድ መንግስት ጠበቃ እንዲያቆምም ልኝ እፈልጋለሁ ብለሽ እንድትጠይቂ ኦኬ። ሁለተኛ ይህን ነገር ነገውኑ እንድታደርጊ ነው የምጠይቅሽ። ሌላ ልጅሽ አምኖት ሹር ህጉ እንደሚለው ሌላኛው አባት ጋር ልትሄድ ትችላለች፣ ወይም ሌላኛው ፓረንት ጋር ልትሄድ ትችላለች። ከእናት ከተወሰደች ወደ አባት፣ ከአባት ከተወሰደ ወደ ሌላኛ ለእናት ወይንም ደግሞ ይህንን ቪዲዮ ሲሰራ ሰውነቴ በጣም ይንቀጠቀጣል። እጄን እንደዚህ ጨብቼ ነው የምሰራው።

ከአንዱ ፓረንት ከሴትዮዋ ከሴት ወላጅ ከተወሰደ ወደ ወንድ ወላጅ ልትሄድ ትችላለች። ከወንድ ወላጅ ከተወሰደ ወደ ሴቷ ወላጅ ልትሄድ ትችላለች። ወይንም ደግሞ ዘመድ ለዘመድ ሊሰጥ ይችላል። ወይንም ደግሞ ለፖስተር ኬር ሊሰጥ ይችላል። ልጅሽ በዚህ ሰዓት የት እንዳለች ታውቂያለሽ ወይ? ዛት ማይ ጥያቄ ነው። እነዚህ ጥያቄዎችን ግን ወጥተሽ እንድትመልሽ አይደለም ዶንዱ ቪዲዮ እንድትመልሻ አይደለም፣ ፕሊስ እየመከርኩ ሳይሆን ያለኝን ኢንፎርሜሽን ሼር እያደረግኩሽ ነው። እና ልጅሽ የት እንዳለሽ ማወቅ አለብሽ፣ መብት አለሽ። እስቲል በፎስተር ኬር እንኳን ብትሆን መብት አለሽ፣ ፓረንቲንግ ራይት አለሽ። ኦኬ፣ በትምህርቷ የመወሰን መብት አለሽ ምን አይነት ትምህርት ቤት እንደሚወስዷት፣ ምን አይነት ትምህርት ቤት እንደሚያስገቧት፣ በጤናዋ ላይ የመወሰን መብት አለሽ። ሜዲካል ዲሲሽን ራይት አለሽ። ኤዱኬሽናል ራይት አለሽ። ምን አይነት ክትባት እንደምትከተብ፣ ምን አይነት ሆስፒታል እንደምትሄድ፣ ምን አይነት በሽታ እንዳለባት፣ ምን አይነት ቴራፒ እንደምታገኝ፣ ዩ ኒድ ቱ ቢ ኢንቮልቭድ ኦኬ። ስለተወሰደች ወላጅነትሽ ይቀራል ማለት አይደለም። ኦኬ። እነዚህ መብቶችን የበለጠ ደግሞ መንግስት ጠበቃ ሲመድብልሽ ያስረዳሻል ግን እኔ ይህንን የተወሰነውን ነው ሼር ማደርግሽ ዩንደርስታንድ ሌላ ቤትዬ ሁላችንም ማትነን አንቺ ምልት እንደምትሆኝ። እግዚአብሔር ይወቀው። እኔ ሰውነቴ ስለተንቀጠቀጠብኝ ወሽዴ እንደዚህ አድርጌ ነው የማወራው። በጣም አምን ሾክ እና በጣም አዝነናል። ሁላችንም ብንላቀስ በጣም ደስ ይለናል፣ ግን ይሄ አይጠቅምሽም ቤቲ። የሚጠቅምሽ መበርታት ብቻ ነው። በተለይ ጠበቃ፣ ፍርድ ቤት፣ ኬዝ ወርከር፣ ፖሊስ እነዚህ ሲፒኤስ የሚባሉትን ቻይልድ ፕሮቴክቲቭ ሰርቪስ የሚባሉትን ስታናግሪ እንዳታለቅሽ ኢሞሽናል እንዳትሆኝ ያ የሚያሳየው አን ፊት ፓረንት መሆንሽን ነው የሚያሳየው አገናዝበሽ መወሰን እንደማትች ያልተረጋጋሽ መሆንሽን ነው የሚያሳየው እና ፕሊስ ልክ እንደ ኢትዮጵያ ዋያ ዋያው እሪው ምናምን ነው ነው እዚህ ሀገር ይደነግጣል ወየው ኡኡ አይባልም። ሰው ሲሞትባቸው ራሱ በነፀር አድርገው ምናምን ቲሹ ትንሽ ምናምን እሱም ካለቀሱ ማለት አይባልም። ይሄ ካልቸራችን በጣም የተለያየ ነገር ነው እና አይ ነው ልጅ አይደለም። በአካል በህልም ልጅ ሲጠፋ በላብ በላብ ነው የምንነቀው እና በጣም የሚያም ህመም ላይነሽ ያለሽው። ብዙ ሰዎች ወንድ ሴት ታማዋል እውነቴን ነው የምልሽ። እኔ ቮይስ ሜል ተልኮልኛል። ወንድም ሴትም አሟቸው ታሟው ማለት ነው። እኔም አሞኛል፣ እኔም ተጎድቻለሁ። ዛሬም ብቻ ሳይሆን በፊትም ሳይሽ አዝኛለሁ። ውስጤ ገብተሻል። ሁሉም ሰው አዝኖልሻል። ቤትዬ ዕድለኛልሽ ልበልሽ መሰለኝ። በዚህ እድል አለልም ሰው ይወድሻል። እግዚአብሔር ሰውን ሰጥቶሻል እና ቤትዬ። የካልቸር ዲፍረንስ ስላለ ኢሞሽን ብቻሽን ከምላሽን ጋር ታለቅሸዋለች ምን ችግር አለን? ባደግሞ እና በተረጋጋ መንፈስ አስተርጓሚሽን እንዳትረሺ። ጠበቃ መጠየቅሽን እንዳትረሺ። እስቲል ልጅሽ ከአንቺ ብትወሰድም የሜዲካል ኤን ኤዱኬሽናል ራይት መብታለሽ። እና ኬዝሽን አንድም ቀን እንዳትቀሪ እንዳታረብች የሆነብሽን ጉዳይ ለዚህ ደረጃ ሆምሌስ መሆን ደረጃ ለምን እንደበቃሽ፣ አንቺ ጎበዝነሽ ብዙ ዶክመንቴሽን አለሽ፣ ቪዲዮ ሪካርድ ኤቭሪቲንግ አለሽ። እሱን ስትጀምሪ አሁን ዋናው ኬዝ ወርከሩን አግኝተሽ ጉዳይሽን ወደ ፍርድ ቤት ወስደሽ መንግስትሽ ጣበቃ ተቀብለሽ እሱን ኬዝሽን ዋን ባይ ዋን በጥሩ ሁኔታ አድርገሽ፣ አንቺ ጎበዝ ልጅ ነሽ። ኬዝሽን ትሰሪያለሽ፣ ህይወትሽን ትሰሪያለሽ፣ ልጅሽን ታመጫለሽ። አንዳንድ ጊዜ እስከ መጨረሻው የሚገፋን ላይክ እንደ አላዛር ቅብር አድርገው ሶስት ቀን ሬሰው ምናምን ሙትት እስከሚል ድረስ የሚቆይበት ጊዜ አለ። ምናልባት የእኔ ጉትኮታ የከሌ ጉትኮታ የኢትዮጵያውያን ጉትኮታ የኤርትራውያን ጉትኮታ ምናልባት ላያንቀሳቀስሽ ይችላል። እና እግዚአብሔር ምናልባት ከባዱን ነገር የምትወጂውን ነገር ልጅሽን፣ ይከብደኛል። አሁን ነው ሳየት፣ አሁን ነው ሳየት አልጨርሰውም። ይህንን አረፍተ ነገር አልጨርሰውም፣ ምክንያቱም አልችልም። ሶሪ። ግን ምናልባት እኔ በማወራው ወሬ ወይንም ሰዎች በሚያወሩት ወሬ ሰዎች እናግዙት በሚል ወሬ ምናልባት አሁን ካለሽበት ሁኔታ ላትወጪ ትችያለሽ፣ እና በከባዱ እግዚአብሔር እያንቀሳቀሰች ነው ብዬ ነው እኔ። ተስፋ አልቆርጥም። መቼ ከዚህ የተሻለ እኛ ባላለፍንበት አንቺ በከባዱ ነገር አልፈሽ አም ሆልዲንግ ማይ ሃንድ። እኔ እንደዚህ ሆኝ አላቅም። እኔ እንደዚህ ተጨንቄ ቪዲዮ ሰርቼ አላቅም። ቤቲ እንትን እያልኩሽ አይደለም፣ እና ለመልካም ነው። አሁንም እምልሽ እግዚአብሔር ከገባሽበት ከወደቅሽበት ጎዳና ሊያነሳሽ ህይወትሽን ሊቀይር ህይወትሽን ሊያገዝ ህይወትሽን ሊለውጥ የተሻለች መልካም ነሽ። አሁን ምንም ያወጣልሽም። ቪዲዮ አሰራርሽ ራሱ ከእኔ ሰባት እጅ ነው የሚበልጠው። አንቺ ጉድሮ ነው ቪዲዮ ክሊፕ ራሱ የሰራሽ። ሁሌም ነግርሽ ያለሁን ምንም የሚወጣልሽ ሴት አይደለሽ። አሁን ደግሞ ለተሻለ ክብር ለተሻለ በዚህ ከባድ ነገር ለሌሎች መማሪያ ለሌሎች መገንዘቢያ። ለመሆን በዚህ ነው የምታልፊ ብዬ ነው ማስበው፣ እንጂ ይህ መጨረሻ አይደለም። ፎከስ ፎከስ ፎር ሶሉሽን ፎከስ፣ ለተሻለ ነገር ኦኬ። እሺ፣ ስለዚህ ነገ ጠዋት እምባሽን ጥረግረግ አድርገሽ፣ አይነው ያስጨንቃል። ሻወርሽን ውስድ አድርገሽ ዶድራንትሽን ቅብት ብለሽ ያለችሽን ለብሰሽ ቢሮ ኦፊስ ኬዞርከር የተሰጠሽን ወረቀት ይዘሽ ኬዞርከር ነው የምታናግሪሽን። የእኔ ቆንጆ ስለምንጨንቅ ደግሞ ስንጨንቅ ያልበናል። እንደዛ ደግሞ እንዳይሆን ቅብት ብለሽ ድት በሽ ንፅሆንሽ እናት እና እዚህ ሀገር ይኸውልሽ ህግ የሚባል ነገር አለ። እከሊ እነሱ እንደዚህ ነው፣ በጉቦ በዘመድ ነው ያዳላሉ። ምናምን ታዳላለች፣ ለሷ ነው እከሊ ምናምን። የለም የምታሳዝኝም ብትሆኝ በቃ ታሳዝናለች። ወይ ፕላስቲክ ስማይ ሰሪ ምናምን ብለውሽ ነው የሚያልፎች። ዩ ሃቭ ቱ ሃቭ ዶክመንቴሽን፣ ዩ ሃቭ ቱ ሃቭ ፋክትስ፣ ዩ ሃቭ ቱ ፎሎው ዘ ስቴፕስ። ገብቶሽን እንደዛ ነው። ስለዚህ አሁን ችግርሽን ከቪዲዮ ባለፈ ቀስ ብለሽ ተረጋግተሽ ለቅሶሽን በጓዳ እያለቀሽ ማለት ነው ገብቶሻል። አሁን ጊዜም አለሽ። አምላክሽንም ኤሪቴክ ቁጭ ብለሽ በዚህ በዚህ በዚህ ምክንያት ነው፣ በሰከነ ቋንቋ፣ በሰከነ አማርኛ ፋክት ይዘሽ ካልመጣሽ እውነት፣ በዶክመንት የተደገፈ ኤቪደንስ ይዘሽ ካልመጣሽ ታሳዝናለች፣ አንጀት ትበላለች። ያበሻ ቋንቋ ነው እሱ እነሱ መንግስት ነው የሚከፍላቸው። የሚቆጩ ሺ ተቀጥረው የሚከፍላቸው ኬዛቸውን በፕሮሲጀር ስቴፕ ባይ ስቴፕ ዶክመንት አሟልተው በዛ ነው የሚከፈላቸው። አንቺ የመጀመሪያዋ የምታሳዝነው ሴትዮ የምታሳዝነው ሰውዬ የምታሳዝነው ነው። ታውዘንድ ታውዘንድ ኬዝ ነው ያላቸው ብዙ ሺ፣ ሰልችቷቸዋል። እንደውም ይሄ የችግር በስታምፕ የሚተዳደር በታክስ ገንዘባቸው የሚተዳደር ስልችት ብሏቸዋል። ኔ ቆንጆ፣ ፋክት ኤቪደንስ ዶክመንቴሽን ኦኬ። ጥንካሬ ብርታት ኦኬ። ሆልድ ማይ ሃንድ ሉክ አት ሚ። እኔ ይሄንን ቪዲዮ ለመስራት ጥንካሬ ስለሌለኝ ነው እንደዚህ እጄ እንደዚህ አርጌ ማወራሽ፣ ቢኮዝ ከባድ ነገር ስለሆነ ነው። ገብቶሻል። እያለቀስኩ እየጮኩ እየተንደፋደፍኩ ማወራሽ ምንም ጥቅም የለውም አይጠቅምሽም። ስያሉት ሰው እና መገጠዋት ትሄጃለሽ ማለት ነው። ሌላ ወገኖች መጀመሪያ ያልመጣችሁ ሰዎች አሁንም ቤቲ እኛን ሳት ሰማን ነው እያላችሁ ኮመንት ያደረጋችሁትን እየሄዳችሁ ደሌት አድርኩ አይባል ሁሉም ሰው የራሱ ጭንቅላት አለው የሚመስለውን የተሻለውን ነው የሚያደርገው አይደ አይባል እናንተ ነገ የማይሆኑ ሆናችሁ ሳይሰማን ቀርቶ አላልኩሽ አላልኩት ነገ ዞር ተብላችሁ ትባላላችሁ ፕሊስ በሰፈሩበት መስፈሪያ መሰፈር አይቀርም ፕሊስ ወቃሻቱኑ እናንተም ነገ ትወቀሳላችሁ እና ሂዱና የጻፋችሁትን ኮመንት ዴሊት አድርጉ። እሺ ሌላ ወገኖቼ በተለይ አሁን የምትጾሙ ሰዎች ይኖ ሰውና እግዜር ለእኔ ቦታ ተቀያይረዋል። ሰው እላይ፣ እግዜር ታች። እግዜርን ፍለጋ እኛ ፕሌንት ኬክ ቆርጠን ስንት ገዳም እንሄዳለን። አትሂዱ አትጸልዩ ማለት አይደለም ግን እግዜር ሰማይ ላይ አይደለም። የምትፈልጉት እሱ ራሱ ምንድን ነው የሚለው? እንዲህ ተርቢ አብልታችሁኝ ያለ ወይ ታስሪ ጠይቃችሁኝ ያለ ወይ ታርዢ አልምሳችሁኝ ወይ ነው አይደል? እግዚአብሔር ያለው እንዴ፣ የት አሉት? አንተ ርቦህ ታውቃል እንዴ? አንተ ታርዘህ ታውቃል እስር ቤት ገብተህ ኦ ማይ ጉድነስ እንዴ አንተ የምታስፈራ ሰማዩን የምታጉደን ድር ነው እግዚአብሔር ፈራጅ ነው፣ ይመጣል። በፈለግነው ነገር በፈለግነው ይመጣል። ግን ዛሬ እግዚአብሔር እንደሱ አይነት አይደለም። ገብቷቸዋል። ዛሬ የታረዘ ስታለብሱ፣ ዛሬ ቤቲ ልብስ ያስፈልጋታል። ኮርት ትሄዳለች። ኬዝ ወርከሮች ጋር ትሄዳለች። እስቲ ደህና ልብስ፣ ሸሚዝ፣ ሰፋ ያለ ሱሪ፣ የኦፊስ ልብስ ስጧት። አግዟት። በጾሙ በአምላካችሁ በፈጣሪያችሁ በምትወዱት በምትፈልጉት ልለምናችሁ፣ እባካችሁ በቃ ይቅር በሏል። ወገኑ ሁኗት። አድመኞች አትኑ፣ እሺ፣ አድመኞች አትኑ። በቃ ድረሱላት ለቤቲ፣ ድረሱላት። ለእግዚአብሔር አበድሩ፣ ለማንም አይደለም። ለእግዚአብሔርን ጠይቁ፣ ውስጥ ይሄዱና ስንቅ ያዙና እግዚአብሔርን ጠይቁት። ዛሬ እግዚአብሔር በርዶታል።

የማርያም ወዳጆች የፈለጋችሁት፣ የአላህ ወዳጆች፣ የቡድሃ፣ የኤቭሪቲንግ፣ የጌታ የፈለጋችሁት በሉት፣ ዛሬ በፈጠራችሁ አምላክ ለእግዚአብሔር አበድሩ፣ ለፈጣሪያችሁ አበድሩ። ቤቲ ጋር ሂዱ፣ ተሰለፉላት፣ ወገኗ ሁኑ። እምቢ አለችኝ፣ አይሰራም፣ አይሰራ። እኔ እሱን አልሰማም፣ ሰለቼን በቃ። አልሰማንም፣ እኛን አልሰማም። አስገድዷት፣ በቃ አስገድዷት። እንግዲህ እና ወገኖቼ ቴንክ ዩ ሶ ማች። እኔ ኢሞሽናል መሆን አልፈልግም፣ ምክንያቱም አይጠቅምም። የሚጠቅም ነገር ስለሌለ ማለት ነው። የሚጠቅም ነገር ካለ ስ ኦኬ አይ ዶንት ማይንድ ትዶወት። ስለዚህ ወገኖቼ ያው እግዚአብሔር እንደሚለው ተርቤ አላበላችሁኝ፣ ታስሬ አልጠየቃችሁኝ ታርዤ አላለበሳችሁኝም ነው የሚለው። እንግዲህ ሄዳችሁ አምላክ የሚገኘው በዛ መንገድ ነው። እና ፕሊስ ለቤቲ ከጎኗ ቆሙ፣ የጻፋችሁትን ኮመንት ዴሌት አድርጉ። እስከ መጨረሻዋ ከወገን ከጎኗንን። ሶሪ ቲሹ ማቆም ማመጣት ነበረብኝ። ሰው አሁንም ከጎኗ ቁሙ፣ ከጎኗ ሁኑ። እንግዲህ ያለኝን ኢንፎርሜሽን እኔም ሼር አድርጋታለሁ። የመጀመሪያው ስቴፕ ግን የደረሳትን ወረቀት ይዛ አይብሊቭ ወረቀት ሰተዋታል ብዬ ስለማምን ያንን ወረቀት ፎሎአፕ ማድረግ ነው እና እንግዲህ የዛሬውን ቪዲዮ እዚህ ጋር አበቃለሁ። ቴንክ ዩ ንክ ሶ ማች ፎር ላይኪንግ ኢንድ ሰብስክራይቢንግ ኦልሶ ሳፖርት ስላደረጋችሁኝም እጅግ አድርጌ አመሰግናለሁ። ንክ ሶ ማች ፎር ዩር ታይም። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኖልኝ። ታንክ ዩ ሶ ማች